ሰላም አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበሯችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ሁላችንም ሰላም ሰላም ብያለሁ፣ በያላችሁ በሰላማችሁ ብዝዝት ይበልልኝ እያልኩኝ ዛሬ ተከስቻለሁኝ። ዛሬ ማሳያችሁ የብስኩት ሀላ አሰራር፣ አብረን እንሰራለን። በጣም ቀላል ቀላል ነው። ያው ህፃ ልጅ ራሱ ይሰራዋል ማለት ነው እና አዲስ ለመጣችሁ እንደዚህ ለማታቁ ለማታቁ ያው ታቁ ዘንድ ማለት ነው። ያው አብረን እንሰራለን። እንደምታዩት ያዘጋጀሁት እዛ ጋር እንደምታዩት ብስኩት አለ፣ ጀሊ አለ፣ ከረም ከረሜል ጀብና፣ ኬሪ፣ ግሽጣ እዚ ጋ ደግሞ እንደምታዩ ሰማዩ ደሬሞላ አለ ማለት ነው። እዚህ ጋር እንደምታዩት ወተት በውሃ አዘጋጅቻለሁ። እዛ ጋር ደግሞ እንደምታዩት ወተት አዘጋጅ አዘጋጅቻለሁ። ኮፊ ማድረግም ትችላላችሁ። ላው ላይ ሞስካፌ ወይም ደግሞ ቡና መጠቀም ይቻላል። ያው እየነከርን ማለት ነው እንደዚህ በስሱ በስሱ እያረግም ወተቱን እንትን እንዲያል ወተቱን ጣፋብኝ ወተቱን እንትን እያል ነው ማለት ነው ጣይር እንትንላለን ማለት ነው። እዚህ ጋ እናረጋለን። እንደምታዩት በዚህ መልኩ በጣም ቀላል ነው። በጣም እንዳታቆዩት፣ ምክንያቱም ብስኩት ታቃላችሁ። ትንሽ የውሃ ነገር ይበቃዋል። ቶሎ ነው የሚሸረፈው። ወይም ደግሞ ይኸው እንደምታዩት በዚህ መልኩ እንደረድራለን ማለት ነው ውዶቼ። እንዲሁም ደግሞ ላይክ ሰብስክራይብ አድርጉ፣ አይከፈልበትም። እንዲሁም ደግሞ አዲሶች እንኳን ደህና መጣችሁ፣ ሰብስክራይብ አድርጉ። ነባሮች እየ ደግሞ ደሞ አመሰግናለሁ፣ ላይክ አድርጉ። ማበረታቱን ኢንሻአላህ ወደፊት ጠቃሚ ጠቃሚ ነገሮችን እየላችሁ ይቀርባሉ። ባላ ፍቃድ ኢንሻአላህ፣ ላይክ እንዲሁም ደግሞ ሼር አድርጉ፣ አይከፈልበትም። ራስ በራሳችን መበረታታ ኮሜንት አስቀምጡልኝ ሰብስክራይብ እመልሳለሁ፣ ባላ ፍቃድ ኢንሻአላህ። ያው በዚህ መልኩ እየደረደርኩ እገኛለሁ፣ ብስኩቱን ማለት ነው። እንደነገርኳችሁ በጣም ቀላል ነው። እሺ ጓደኞቼ፣ በዚህ መልኩ አንደኛ ዙር አጠናቅቀለው። እንደምታዩት ይህን ይመስላል። አሁን እናመጣና ምን እንጨምራለን? ክሬም እንጨምራለን ለው ላይ ው በዚህ መልኩ በጣም ደስ ይላል። አሁን እዚ ጋር ክሬማችንን እንሰራለን። የተጠቀምኩት ወተት ፓውደሩን እዚ ጋ ደግሞ እንደምታዩት ነስትላ እንዲሁም ግሽጣ እነዚህን ከረም ከረሜል ደረሞል እንጠቀማለን። እሱ ጓደኞቼ በዚህ መልኩ ፋይተነዋል ክሪሙን። በጣም መወፈር የለበትም ለምን ብስኩቱ በጣም ታቃላችሁ ብስኩት ውሃ ይመጣልና ሲመጣው ድርቅ ያለ እንዳይሆን ትንሽ ስሰሩ ክሬሙን ላላ አርጋችሁ ወይም ደግሞ ቀጠን አድርጋችሁ ስሩት እንዳይደርቅባችሁ በዚህ መልኩ በስሱ ብዙም ሳታበዙ በስሱ እንደምታዩት በስሱ ቀብቻለሁ ማለት ነው። ከመስር ያለው ይሄን ይመስላል ውዶችዬ። ሁለተኛ ዙር ደግሞ ሌላ በስኩት እናደርጋለን ማለት ነው። እንደምታዩት ሌላ በስኩት አርጌ ጨርሻለሁ ጨምሬ አሁን የመጨረሻው ክሬም እናረጋለን። እንደምታዩት ተጠናቋል፣ የመጨረሻው ክሬም። አሁን ደግሞ ወደ ጀሊ አሰራር እንሄዳለን። ቪዲዮውን እስተ መጨረሻው ተከታተሉ፣ ትወዱታላችሁ። አሁን እዚጋ እንደምታዩት ጀሊና አዘጋጅቻለሁ። ይህን ይመስላል። ሁለት ነው ያዘጋጀሁትኝ። እዚጋ ሁለት ብርጭቆ የሞቀ ውሃ ነው የምትጠቀሙት። እሺ ወዶችዬ እስካሁን ማለት ነው የተወሰነ አንድ 30 ደቂቃ እንደዛ የሚሆን ፍሬዘር ውስጥ ጨምረው ነበር ብስኩቱን፣ ለምን በረዶ እንዲሆን ወይም ደግሞ እንዲያያዝ ማለት ነው። አሁን ተቀዘቀዘ በኋላ ጄሊው በዚህ መልኩ ላው ላይ እንጨምራለን። ው እንደምታዩት በዚህ መልኩ ቀስ ብላችሁ በዚህ መልኩ እንትን እንላለን ማለት ነው፣ እንጨምራለን። በጣም ተጠንቅቄ ነው ለምን እንትን እንዳይል ያልኩኝ እየታረቁ እየጨመርኩት ያለሁት ያው አለ አይደለ፣ በተለይ እንትኑ ላይ ያፈሳለ። ከዛ ወደሳች እንትኑ ላይ ሲደረግ ግን ብስኩቱ ላይ የሆነ ነጭ ነው የሚመስለው ብቻውን ግን እሺ ጓደኞቼ መጨረሻው እንደምታዩት ይሄን ይመስላል። ለዛሬ እየላቸው የቀረብኩት ያው ብስኩት ሀላ እንዲሁም ደግሞ ብስኩት ጀሊ ያው ይሄን ይመስላል። አሰራሩም በጣም ቀላል ነው። ህጻን ልጅ ራሱ መስራት ይችላል ማለት ነው። ትንሽ ልጆች እና ሁላችሁም ሰርታችሁ ሞክሩት እያልኩ ላይክ ሰብስክራይብ አድርጉ አበረታቱኝ።